ሰላም ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ ጥቅምት 16 ወይም ኦክቶበር 26 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገቢያም ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ። በዛሬ ዕለት በጥቁር ገቢያ አንድ የአሜሪካን ዶላር 117 ብር ከ17 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 148 ብር ከ61 ሳንቲም ገዝቶ 151 ብር ከ58 ሳንቲም እየተሸጠ ነው። በንግድ ባንክ 147 ብር ከ04 ሳንቲም ተገዝቶ 149 ብር ከ98 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 197 ብር ከ98 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ገዳ ባንክ ነው። 173 ብር ከ47 ሳንቲም ተገዝቶ 176 ብር ከ94 ሳንቲም እየተሸጠ ነው። በንግድ ባንክ 170 ብር ከ69 ሳንቲም ተገዝቶ 174 ብር ከ10 ሳንቲም እየተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገቢያ 213 ብር ከ82 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 185 ብር ከ87 ሳንቲም ተገዝቶ 189 ብር ከ59 ሳንቲም እየተሸጠ ነው። በንግድ ባንክ 181 ብር ከ35 ሳንቲም ተገዝቶ 184 ብር ከ98 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 121 ብር ከ59 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 105 ብር ከ98 ሳንቲም ገዝቶ 108 ብር ከ10 ሳንቲም እየተሸጠ ነው። በንግድ ባንክ ብርሃን ባንክ ነው። 105 ብር ከ98 ሳንቲም ገዝቶ 108 ብር ከ10 ሳንቲም እየተሸጠ ነው። በንግድ ባንክ 103 ብር ተገዝቶ 105 ብር ከ06 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 110 ብር ከ96 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው 96 ብር ከ16 ሳንቲም ገዝቶ 98 ብር ከ08 ሳንቲም እየተሸጠ ነው። በንግድ ባንክ 93 ብር ከ81 ሳንቲም ተገዝቶ 95 ብር ከ68 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 23 ብር ከ92 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 20 ብር ከ82 ሳንቲም ገዝቶ 21 ብር ከ23 ሳንቲም እየተሸጠ ነው። በንግድ ባንክ 20 ብር ከ25 ሳንቲም ተገዝቶ 20 ብር ከ66 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 226 ብር ከ70 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 199 ብር ከ75 ሳንቲም ገዝቶ 203 ብር ከ75 ሳንቲም እየተሸጠ ነው። በንግድ ባንክ 192 ብር ከ20 ሳንቲም ተገዝቶ 196 ብር ከ04 ሳንቲም እየተሸጠ ነው። አንድ የዩናይትድ አረብ ኤምሬስ ድርሃም ወይም የዱባይ ድርሃም በጥቁር ገቢያ 46 ብር ከ38 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው 43 ብር ከ78 ሳንቲም ክስቶ 44 ብር ከ65 ሳንቲም እየተሸጠ ነው። በንግድ ባንክ 40 ብር ከ03 ሳንቲም ተከስቶ 40 ብር ከ83 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 45 ብር ከ43 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 42 ብር ከ35 ሳንቲም ገዝቶ 43 ብር ከ19 ሳንቲም እየተሸጠ ነው። በንግድ ባንክ 39 ብር ከ20 ሳንቲም ተገዝቶ 39 ብር ከ99 ሳንቲም በመሸጥ ላይ ነው። አንድ የኦማን ሪያል በጥቁር ገበያ 442 ብር ከ65 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 239 ብር ከ87 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 451 ብር ከ53 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም፣ እንዲሁም ከጥቁር ገበያ ይሄን ይመስል ነበር። እስከ መጨረሻው ድረስ የተከታተላችሁን እያመሰገንን በዚያ በቃን። መልካም ጊዜ፣ መልካም ቀን